አሰብ የኢትዮጵያ ነች ያለው አሰብ የኢትዮጵያ ስለሆነች ነው። ሀንድ ፒሪድ አሰበኛ ነው የሚለውን አንነጋገርም። አሰብን መቼ ወደሚለው ሄደናል። በአሮጌ የጥንት እቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ሀገር ሙዚየም ያደረገው ሰውዬ ዲጂታሉን ሰውዬ አናሎጉ ሰውዬ በመራለ ሴራ ጭራሽ ልትጥለው አይሆንማ። ዋት ደብረ ሲዳን ደርሽ ነበር ደብረ ብርሃን ደርሽ ነበር ትላለች። ደብረ ብርሃን እስክ ትደርስ አበባ እየበተነች ቲማቲም እየወረወረች የሽጉጥ ውሃ እየተኮሰች እየመጣች ያለች ይመስል የተጠቂነት ስነ ልቦና ብቻ ነው የምተርከው ፕሮፓጋንዳ ላይ። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ኢምቢባይነቶች በቂ ናቸው። ወደ ጦርነት ለመግባት የምትሰራው ትርክ የተበዳይነት ነው። በአፋርና በአማራ ክልል የሰራችውን ግፍ የምንረሳ ይመስላታል። ሁላችንም ምሬ ወዳጆ ሁላችንም ዘመነ ካሴ አደለንም። ፋኖ ጥይትና እቅድ ሰጥተ ኢትዮጵያን እንዲበጠብት አማራ ክልል እንዲበጠበት መላክ እኮ ነው። ጸረ ፕሪቶሪያ ነው። ፕሪቶሪያ የተፈረመበት ትርጓሜው ህወሓትን ማዳን አይደለም፣ ለትግራይ ህዝብ ዘላቂ ሰላም ሲባል ነው እንጂ ህወሓት ተሸንፋለች። ለሻዕቢያ ተላልኮ ለፕሪቶሪያ ጠበቀሙን ይለያያል። ሻቢያ እኮ ያኮረፈው ፕሪቶሪያን ጠልቶ፣ ፕሪቶሪያን የጠላው ደግሞ ለምን ጨርሼ አላጠፋኋቸውም ብሎ እኛ እንደ ምግበይ አይደለንም፣ አንክድም። አራት ሰዓት ተኩል ነው የቆዩበት እሱን ለኖሚኔሽን ለማቅረብ ማለት ነው። ማንም ይመረጥ ግን ዶክተር አብይ አህመድ እንዳይመረጡ የሚል አቋም ነበራችሁ። ህወሓትን ጠንቅቀው ነው የሚያውቋት። ጠላት አሳጧት፣ አልዋጋም አሏት፣ ቸገራት። ሲቸግራት እዛው እያታኮሰች ነው ኢትዮጵያ ብቻዋን በአሸናፊነቷ እየቀጠለች ደግሞ ኢትዮጵያ ብቻዋን እያሸነፈች ትቀጥላለች። ሰላም ጤና ይስጥልኝ ውዴ፣ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለንኛ። ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንተልቅ የበለጠ እንድንሰፋ ያገዘናል እና እሱ እንድታደርጉልን ጠይቄ ጀምራለሁ። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርካታ ጉዳዮች ነው የምናየው። አታምጣ ስለው አምጥቶ ቆልለው እንላለን። የኢትዮጵያ የቁርጥ ቀን ልጆች የኢትዮጵያን ቁርጠኛ ድልና አንጸባራቂ ሀቅ በአደባባይ መስክረውታል። ነጮቹ ወያኔዎች ከያሉበት ወጣ ወጣ እያሉ ነው። የታደሰ ወረደ ላይ የተደረገው የግድያ ሙከራና እንዲሁም ደግሞ የሻዕቢያ እጅ ረጅም ሴራ በትግራይንም በጥቂቱ የምንዳሰው ነው የሚሆነው። አብራችሁን ትቆዩ ጠይቄ እጀምራለሁ። እንግዲህ ከሰሞኑ አንጀታችንን እርር የሚያደርጉ ኤክስፖርት ስታንዳርድ ባንዳዎችን ስናይ ነበር የከረምነው። ትናንትና የሚያየናቸውን ባንዳዎች ታስታውሳችኋላችሁ። የዛሬዎቹ ደግሞ የቁርጥ ቀን የኢትዮጵያ ልጆች ናቸው። ሀቃችንንና እውነታችንን በአደባባይ የገለጡልን ፊልድ ማርሻል ብርሃኑ ጁላና አምባሳደር ጀነራል ባጫ ደበሌ የኢትዮጵያን አንጸባራቂ እውነትና ሀቅ ትናንትና የሰሜን እዝን ጥቅምት 24ን በታሰበበት ዕለት ላይ ፊልድ ማርሻሉም ንግግር አድርገዋል። እንዲሁም ደግሞ ጀነራል ባጫ ደበሌም ወደ ሚዲያ ብቅ ብለው የኢትዮጵያን አንጸባራቂ እውነት በአደባባይ ተናግረውታል። አታምጣ ስለው አምጥቶ ቆልለው ያስባለንን ንግግርም አድርገዋል። አሰብ የኛ ነው ሲሉ ተደምጠዋል። ማ አምባሳደር ጀነራል ባጫ ደበሌ። እስቲ ስሟቸው። አሰብ የኢትዮጵያ ነች ያነው። አሰብ የኢትዮጵያ ስለሆነች ነው። ሃንድረድ ፐርሰንት ፒሪድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናቸው ወስዳቸዋል። ያኔ የተናገሯቸው የለም በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጀኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጀኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጀኔሬሽን ነው።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 በአሮጌ የጥንት እቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይህን ካላቆም ማተር ኦፍ ታይም ማንም ራሱን ይከላከላል። እንግዲህ ይሄ ነው ከመጣሽ ማርያም ታምጣሽ ነው። ሰሞኑን ኢትዮጵያን የነካ ኢትዮጵያ ኤርትራን የነካ ሻዕቢያን የነካ ያልቅለታል ምናምን የሚሉ ባንዳዎች ስናይ ነበር አይደል። አሁን ደግሞ እንዲህ በአደባባይ የኢትዮጵያን ሀቅ የሚናገሩትን የኢትዮጵያ ቁርጥ ቀን ልጅ አገኘ ናቸው። ኢትዮጵያውያንን አትነካኩ፣ ከነካችኋቸው እንዴት እንደሚሆኑ የሚያውቅ ያውቀን። ኢትዮጵያ የባህር በር ጥያቄ ስታነሳ አሰብ የሚል ነገር አልተነሳም። የባህር በር ነው ያለችው። የትም ይሁን እዚህ ቀጠና ላይ የባህር በር ስጡኝ አለች። የምንን እንትን የበላ ያስለፈልፈዋል አሉና ያም ያም ያም አሰብ አይቻልም አሰብ አይቻልም እያሉ መጡ። እንግዲህ አውስ ከመጣሽ ማርያም ታምጣሽ አምጡት ብለን ይኸው ጥያቄያችንን በአደባባይ ያሰማል። ሰሞኑን ሲፎክሩ ለነበሩ ሰዎች በጉልበት ነው የወሰድነው ምናምን ምናምን ሲሉ የነበሩ ሰዎች ነበሩ። በጉልበት ከወሰድክ በጉልበት ትመልሳለህ። ጀነራሉም እንዳነሱት እንዳያችኋቸው እሱን ግን አይደለም እኛ የምንፈልገው። በሰላም ተነጋግረን ለኢትዮጵያም ለኤርትራም በሚበጅ ለሁለታችንም በሚጠቅም ለጋራ ጥቅምን መሰረት ባደረገ ሁናቴ ላይ ተመስርቶ ነው መሆን ያለበት። የሚላነሳ መቼ ይሰማሉ? ይኸው ቁርጥህ ነወቅ፣ ቁርጥህ ነወቅ አይቀርም፣ የሚቀር አይደለም። ፊልድ ማርሻሉ ትላንትና ንግግር አድርገው ነበር። ፊልድ ማርሻሉ ኢትዮጵያ ከዚህ በፊት የድል ቀን እንጂ የክህደት ቀን አክብር አታውቅም ሲሉ ገልጸውታል። እጅግ ትክክለኛ ንግግር። የሰሜን ህዝን ክህደት አንረሰው። ከዛ ህወሓት ስለ ፕሪቶሪያ ምናምን ታወራለች። ስለ ፕሪቶሪያ ስታወራ ህወሓት ደብረሲዳ ደርሼ ነበር፣ ደብረ ብርሃን ደርሼ ነበር ትላለች። ደብረ ብርሃን እስክትደርስ አበባ እየበተነች ቲማቲም እየወረወረች የሽጉጧ እየተኮሰች እየመጣች ያለች ይመስል የተጠቂነት ቡናን ብቻ ነው የምትተርከው። ፕሮፓጋንዳ ላይ እምትሰራው ትርክ የተበዳይነት ነው። በአፋርና በአማራ ክልል የሰራችውን ግፍ የምንረሳ ይመስላታል። ሁላችንም ምሬው ዳጆ ሁላችንም ዘመነ ካሴ አይደለንም። ሁላችንም እንደዛ አይደለንም። ለመኖር ለትግራይ ህዝብ ዘላቂ ሰላምና ደህንነት ግን ሁሉን ፕሪቶሪያም የተፈረመው ለእሱ ስለሆነ ፕሪቶሪያ የተፈረመበት ትርጓሜው ህወሓትን ማዳን አይደለም፣ ለትግራይ ህዝብ ዘላቂ ሰላም ሲባል ነው እንጂ። ህወሓት ተሸንፋለች፣ ተረታለች እጅ ሊሰጥ የነበረ ወንበዴ ነው። ስለ ፕሪቶሪያ አጠቃላይ ጉዳይ ፊልድ ማርሻሉ ያነሱትን ጉዳይ ጥቂት አይተነው እንምጣ። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች ኢምቢባ አይነቶች በቂ ናቸው። ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው። ወደ ጦርነት ለመግባት ግን በጦርነቱ ህወሓት ይሸሻል ይሸሻል፣ የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም እንዳያችሁትም ፕሪቶሪያ ህወሓት ጥሰዋለች። ስለ ፕሪቶሪያ የማውራት ሞራል የላት በጣም የገረመ፣ ፊልድ ማርሻሉ የገለጡት አንድ እውነት ዲዲአር የፈጸመ ሰራዊት መልሰዋል። ዲዲአር የፈጸመ ሰራዊት ተመልሷል። አይገርምም? አሁን ዲዲአር የፈጸመ ሰራዊት መልሰዋል። ይሄ እኮ በጣም እኮ ትልቅ ነውር ማለት ነውር ነው። ምን ስለ ፕሪቶሪያ ለማውራት ምንም ሞራል የላቸው። የፕሪቶሪያውን ምሰሶዎች በሙሉ አፍርሰዋል፣ ጥሷቸዋል። ምግበይ ይፎክራል፣ ይሸልላል። ፊልድ ማርሻሉ ትናንትና ስለ ምግበይ አንስተው እንዲህ ሲናገሩ ነበር። እስቲ እንያቸው። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ አይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከእኛ ጋር ተገናኝቶ በልቶ ጠጥቶ ውጭ አገር ልከነው ታክሞ መጥተዋል። እንደ ምግበይ ቅሚ የምንይዝ ቢሆን ኖሮ፣ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስባት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግሥት ነን። የሕዝብ ኃላፊነት አለብን። የአገር ታሪክ መጠበቅ አለብን። ጠባሳ ነገር፣ ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን፣ ተክደን የካደንን ሁሉ እንታገሳለን። አገርነዋ የምንመራው የኢትዮጵያ መንግስት ጦርነት አይፈልግም። ጦርነት ቢፈልግ በቂ ምክንያት ህወሓት ሰጥታለች። ግን አሁን ተዋጋው ቅርብ ሰዋት ተዋጋው ፈጣሪ ስጥልኝ ብሎ የኢትዮጵያ መንግስት ያለፋቸው በጣም ብዙ የጦርነት ትንኮሳዎች ነበሩ፣ ከዚህ በፊት ነበሩ። ግን ጠቅላይ ሚኒስትር አብይ አሕመድ በብልሃት ነው ያለፉት። ህወሓትን ጠንቅቀው ነው የሚያውቋት። ጠላት አሳጧት፣ አልዋጋም አሏት፣ ቸገራት። ሲቸግራት እዛው እያታኮሰች ነው እዛው ራስ በራስ የትግራይ ወጣት ሻዕቢያ እዛው በርስ በርስ አታክሷቸው ብሏቸዋል። ሰሞኑን ሐራ መሬት ላይ ንጹሃን የትግራይ ወጣቶችን ትግራይ ወጣትን ከትግራይ ወጣት ያገዳድሉታል። ከዚያ ፊት ሱዳን አከራይተው ለቡርሃን ካሬሴፍ አገዳደሉት። አሁን ደግሞ በኢሳያስ ትእዛዝ እዛው እርስ በርስ ያጋድሉታል። ቲዲኤፍ እና ሐራ መሬት ያለ ታጣቂ ብለው ይሄንን ዶክተር አብይ ጠቅቆ ነው የሚያቆየው የህወሓትን ጸባይ። ጀነራል ባጫ ደበሌ ትላንትና ያነሱት አንድ ጉዳይ አለ። ህወሓትን እንዴት ጠቅላይ ሚኒስትር አብይ አህመድ እንደጣሏት ሲዩት አብይ አህመድ የሚባል በመሃል መጣ፣ ሴጣን ሆነባቸው። አብሮ ያደገ ምን እንደሚያስቡ የሚያውቅ ስልታቸውን የሚያውቅ በራሱ በኢህአዴግ ውስጥ አልኮ ማወዳደር አይደለም ፈሪዖን ሙሴን እንዳሳደገው ማለት ነው። ማወዳደር አይደለም ምሳሌውን ለመጠቀም ብዬ ነው እኔ። ከሙሴ ጋር ላወዳድረው አደለም ክቡር ጠቅላይ ሚኒስትርን። ነገር ግን በራሱ በኢህአዴግ ውስጥ ያድረው። መጨረሻ ላይ አሸነፋቸው። እራሳቸው የኢህአዴግ አባል ድርጅቶች መረጡት። ሲመርጡትም ኖሚኔት ሲያደርጉ ወይም ለጠቅላይ ሚኒስትር ይሆናል ተብሎ ሲጠቆም ለጥቆማ ማንም አራት ደቂቃ በላይ አይፈጅም። ይሁን አይሁን በእጅ ብልጫ ነው። አንድ አራተኛ ካገኘ ይወዳደራል። አራት ሰዓት ተኩል ነው የቆዩበት፣ እሱን ለኖሚኔሽን ለማቅረብ ማለት ነው። ዋና ተቃዋሚ ደግሞ ተከራካሪ ማን ነው? ቲፔለፍ ወያኔ። ከዛ በኋላ የመጨረሻ የሆነው ነገር ምንድነው? ዶክተር አብይ አሕመድ ተመረጠ። እሱ ከተመረጠ በኋላ ን የቲፒልፍ ቆመቆሮች እና ፍሌክሲብሊቲ የሌላቸው ጋሻና ጎራዴ አነሱ። አካኪ ዘራፋሉ። እኔ ነኝ እንጂ አንጋሽ ማን አንጋሽ አደረጋችሁ የሚል ነገር አነሳ። ምክንያቱም ቲፒኤልኤፍ እጁ ያልደረሰበት ክልሎች የሉም። አንጋሽ ነው የነበረው። አንጋሽ እኔ ነኝና ከኔ ውጭ ማንም አንጋሽ የለም በሚል ምክንያት ነው ወደዚህ ጦርነት የገባው። ስለዚህ አሁን እነሱን ወደ በረሃ እንዲገቡ የሚያደርጋቸው የጠብታ ያክል ፖለቲካል እንትን ኮዝ የለው። ጀነራሉ ያሉት ትክክል ነው። በነገራችን ላይ የመጨረሻ ቀን የኢህአዴግ ሊቀመንበር የሚመረጥ ወቅት ጊዜ ረጅም ውይይት ነበር የተደረገው። ማንም የሚመረጥ ግን ዶክተር አብይ አህመድ እንዳይመረጡ የሚል አቋም ነበራችሁ እና እንደውም በስብሰባው ላይ እንግዲህ የኢህአዴግ ምናምን እንትን ውስጥ ከፍቶ የመግባት መብት ምናምን ሊኖረው የማይገባ ማለት ነው። ፕሮቶኮል ቢጠበቅ ሰው ቤተመንግስቱን ከፍቶ ገባ። ጌታቸው አሰፋ ቤተመንግስቱን ከፍቶ ገብቶ ዶክተር አብይ ላይ መረጃ አለኝ ስለዚህ እንዳትመርጡት ብሎ ሄደ እና ሁሉም ቀን ከሰዓት በሚኖረው ስብሰባ ላይ ስምንት ሰዓት ላይ ዶክተር አብይ ላይ ጌታቸው አሰፋ ያገኘውን ማስረጃ ይዞ ይመጣል። በቃ ዶክተር አብይም የኢህአዴግ ሊቀመንበር አይሆኑም የሚል ድምዳሜ ላይ ደርሰው ሲጠብቁ የውሃ ሽታ ሆኖ ቀረ። ሲፋለሙ ሲጨቃጨቁ፣ እንደዛ ዶክተር አብይ አህመድ እንዳይመረጥ ሲታትሩ ዶክተር አብይ አህመድ ረጅም ጽሁፍ ይጽፋሉ። ይህን ጊዜ አሁን አምባሳደር ሆነው ውጭ ሀገር የሚገኙት ክቡር አምባሳደር ደሴ ዳልኬ ዶክተር አብይን ምን ይሏቸዋል? ምን ያረጉ ነው ምን ያረክ ነው ይሉታል፣ ይሏቸዋል ዶክተር አብይን። ዶክተር አብይ አይ በቃ እንደዚህ ነገሩ እንዲህ ከሆነማ እመረጣለሁ፣ ስለዚህ የፓርላማ ንግግሬን እየጻፍኩ ነው ብለው ነበር። እንደዚህ አይነት ሁኔታዎች ነበሩ። ትላንት ጀነራሉ ሲያነሱት ስላስታወስኩት በቃ እንደዚህ ነው። ዶክተር አብይ እንዳይመረጥ ያላደረጉት ነገር የለም፣ ግን ጠንቅቆ ያውቃቸዋል እኔ አንዳንዴ ያስቁኛል። አሁን ተፈረጋግጠው ከውጭም ከውስጥም እንትን ብለን ዶክተር አብይን እንትን እንለዋለን። ሁለቱንም መንገድ ዶክተር አብይ አህመድ የመጡበት ነው፣ ያውቁታል። በዛ መንገድ ሸርሽረ ፈርክሰ አትችልም። ከዶክተር አብይ ጋር አይሆንም፣ አይሆንም። በቃ አይመጠው። ሁለቱንም መንገድ ጠንቅቆ ነው የሚያውቀው። ጀነራል ባጫ ምናሉ እንደውም ሙዚየም አርጎታል ሀገሩን አሉ። የኤርትራው ሀገር ሙዚየም ያደረገው ሰውዬ፣ ዲጂታሉን ሰውዬ፣ አናሎጉ ሰውዬ በመራለ ሴራ ጭራሽ ልትጥለው አይሆን። ቢሆን እኮ ችግር የለም ስለማይሆን። እና ጠንቅቁ አውቋት ዶክተር አብይ። ህወሓት ራሷ የፕሪቶሪያ እንትኖችን ራሷ አፈራረሰቻቸው። ከዛ አሁን መጣ ታለቃቅሳለች። ያልተደረገ ነገር እኮ የለም ያልተደረገ አሁን፣ እንደዛ የሚፎክረው ምግበይ በስንት ነገር ውስጥ እንትን ተብሎ እንደሆነ አይታቸኋል በተሰጣቸው እድል ነው የተጫወቱት። የተሰጣቸውን እድልም ነው ያባከኑት እንጂ ያልተለመደ እድል ተሰጥቷቸው ነበር። አሁን ትናንትና የአውሮፓ ህብረት ምን የሚል መግለጫ ይዞ መጣ? የህወሓትና የፌዴራል መንግስቱ ይነጋገሩ። ጥሩ ነው ይነጋገሩ። ሁላችንም የምንፈልገው ዶክተር አብይ አህመድን በፓርላማ ሲናገሩ የነበሩት እሱን ነው እንነጋገር ነው ህወሓትና ፌዴራል መንግስቱ ይነጋገሩ ግን መቼ አለ ከታች ወረድ ብሎ ከምርጫ በፊት መቼ አትሉማ ነጭ ወያኔዎች እኮ ልክ እንደ ህወሓት አይነ ፈጣጣ ናቸው አፍሩ አይናቸውን ፍጥጥ አድርገው ነው በአደባባይ የሚቀጥፉት አይናቸውን ፍጥጥ አድርገው ነው በአደባባይ እናሞኛችሁ የሚሉን ታስታውሳላችሁ በቲፒኤልኤፍ ውጊያ በከፈተች ጊዜ ስንት ነገር ሲሉ እንደነበረ ደግነቱ፣ እነሱ አፍ አልቀየሩም። አራት ኪሎ ያለው መንግስት ግን ጆሮ ቀይሮ ነው የጠበቃቸው። ልክ እንደ ደርግ መንግስት አድርገው አታለው ምናምን የሆነ ሴራ አድርገው ብላንት ሊሉ ነበር፣ ወፍ አይሆንም ተባሉ። አሁንም በተለመደ ሁኔታ አሁን ለምሳሌ ከምርጫ በፊት ለምሳሌ አሁን ከሐምሌ በፊት ከነሐሴ በፊት ንግግር ይደረግ የሚባል እሺ፣ ክረምት እንዳይመጣ ነው ተፈናቃዮች ክረምት እንዳያጠቃቸው ነው፣ ክረምት ስለሚሆን አስበው ነው ይባላል። በጣም የሚገርመው ምንድን ነው ያሉት? አሁን እነሱ ምርጫ ከመደረጉ በፊት ህወሓትን ማዳን። ህወሓት እስከዚህ የተሻለ ምን አለች? ህወሓት እኮ ከተፈናቃዮችን በላይ ከትግራይ ህዝብ ከማንም ህልውና በላይ የእኔ ህልውና የቅደምህ ነው የምትለው። እኔ ሳልመለስ ተፈናቃይ አይመለስም። እኔ ተፈናቃዮቹን አዝያቸው፣ እኔ መስዋት ሆኜ፣ እኔ ቀርቼ ተፈናቃዮቹ ይመለሱ ህይወታቸው ይደራደር አደለ የምትለው ህወሓት እኔ ኖሬ እነሱ ይሙቱ፣ በተፈናቃዮች ህልውና የእኔ ህልውና ይረጋገጥልኝ ነው ምትል። ነጮቹ ወያኔዎችም እሱን ብለው መጡ፣ እሱን ብለው መጡ። በቃ ያስገኛል እኮ ማለት ያስገኛል። ህወሓት ህጋዊ ሰውናት ስለሌላት ስለሚያውቁ የህወሓት ህጋዊ ሰውነት ተመልሶ ምርጫው እንድትሳተፍላቸው ምናምን ከምርጫው በፊት ይነጋገሩ የሚል ሙዚቃ ይዘው መጡ። እስቲ መጀመሪያ እነሱ ከሻዕቢያ ግርድን አይውጡ ሰሞኑን ጀነራል ታደሰ ወረደ የግድያ ሙከራ እንደተደረገባቸው ተሰምቷል። ይሄ ግድ በመኪና አደጋ የተታከከ የግድያ ሙከራ እንደተደረገባቸው ነው የተሰማው። ይሄ ግድያ ሙከራ ከመደረጉ በፊት ሻዕቢያ ጀነራል ታደሰ ወረደ እንዲገደሉ ትዕዛዝ አስተላልፈዋል የሚሉ መረጃዎች በማህበራዊ ሚዲያ ገጽ በስፋት ይዘዋወሩ ነበር። እሱ ብቻም አይደለም፣ ቲፒኤልኤፍ ሓራ መሬት ላይ ወዳሉ ንጹ እሷን ለጥጠልተው ለሄዱ ተጋሩ ኢትዮጵያውያን ላይ ጥይት ሩምታ ልትከፍት ነው። እሱም የሚሆነው በሻዕቢያ ትዕዛዝ ነው። ሻቢያ ትግራይን ለመጠቀም እንቅፋት የሚሆኑበትን ጉዳዮች በሙሉ እንድታጸዳ ያዘዘው ማንን ነው? ቲፒኤልፍ ነው። በጣም ያስቀኝ። ቲፒኤልፍ ለፕሪቶሪያ ጠበቃ ስትሆን ነው። ለሻቢያ ተላልኮ ለፕሪቶሪያ ጠበቃ መሆን ይለያያል። ሻቢያ እኮ ያኮረፈው ፕሪቶሪያን ጠልቶ፣ ፕሪቶሪያን የጠላው ደግሞ ለምን ጨርሻ አላጠፋኋቸውም ብሎ ነው። ለምን ጨርሻ አልጨረስኳቸውም ብሎ፣ ለምን አልጨረስኳቸውም ብሎ ያኮረፈው ሰውዬ ለምን አልሞቱም ያላቸው እንዴት አይነት ለማብራራት እራሱ ማለት ግራ አይገቡም። ዘመነ ጉድምቢጥ እኮ ነው የሆነብን። ግን እነኚህ ሁሉ ተጀቡ ነው አሁን ያለውን ኢትዮጵያዊ ጀግናና ኢትዮጵያዊ ወኔ ያለውን ትውልድ ማቆም አይችሉም። እምንነግራቸው እሱን ነው፣ አትችሉም። ቢቻል እኮ ችግር የለም ግን አትችሉም። አይሁንማ። እዩት እስኪ ትውልዱን ያለውን ንቃት ይዋቸው ጀነራል ባጫ ደበሌን፣ ይዋቸው ፊልድ ማርሻል ብርሃኑ ጁላን። ሰሞኑን ጠቅላይ ሚኒስትሩ በፓርላማ ሲያነሱት የነበረውን ጉዳይ እንዴት እንደተቀጣጠለ አሁን አሰብ የእኛ ነው የሚለውን አንነጋገርም። አሰብን መቼ ወደሚለው ሄደናል። ጥያቄው ምን ያህል የእኛ ጥያቄ አሁን የፕሪቶሪያ ምናምን አይደለም። የእነሱማ ጦርነት ፈልገው ፈልገው በፈለጉት ጊዜ አላገኙም? እዛም አሉ እዚህም አሉ ባተሙ ባተሙ ያገኙት ነገር የለም፣ ምንም በቃ የጦርነት መሳሪያ ለመሆን ነው እየታተሩ ያሉት። ግን በሁሉም መልኩ ኢትዮጵያን አልቻሏትም፣ አልቻሏትም። ያለ ጦርነት መኖር የማትችሎ ህወሓት ገደል ገብታለች። ህልውናዋ አደጋ ላይ ወድቋል። ኢትዮጵያ ብቻዋን እያሸነፈች ነው። ኢትዮጵያ ብቻዋን በአሸናፊነቷ እየቀጠለች ነው። ደግሞ ኢትዮጵያ ብቻዋን እያሸነፈች ትቀጥላለች። ወደዳችሁም፣ ጠላችሁም፣ ፈለጋችሁም፣ አልፈለጋችሁም ይህንን ማስቀረት አትችሉ። ነካክታችሁ ነካክታችሁ፣ እሳቱ ትውልድ እሳቱን ይዞ ወደ አደባባይ እየወጣ ነው። እንግዲህ ተርመስመስመስመስ ብሏል። ተርመስመስ ብሎ ሀቁ ሊወጣ ነው። እውነቱ ሊወጣ ነው። በደንብ በደንብ ሊወጣ ነው ማለት በጣም ከአውሮፓ ኅብረት እስከ ምናምን መጥተው እየተንጫጩ ነው። እንግዲህ ሁሉንም እናየዋለን፣ ሁሉንም እንመለከተዋለን። እያንዳንዱን ጉዳት፣ እያንዳንዱን ህመም አንረሳውም። የትውልድ የሀገሩን ህመም፣ የትውልዱን ህመም ያክማል ኢትዮጵያንን በደንብ ወደ አሸናፊነቱ ያስጠጋታል። የኔም ሀገር እንደ ልማዷ ድልን ትቀዳጃለች። ሐቁ ይሄው ነው። ሰላም እናስቀድማለን፣ ተከባብሮ መኖር እናስቀድማለን፣ አብሮ ማደግን እናስቀድማለን። ይህ ሁሌም የምንለው ጉዳይ ነው። ያንን አልፎ ያንን ጥሶ እችን እንደነንተ በነከሌ አይን አይቶ ሙሉ ትውልዱን የኢትዮጵያን ቀይ መስመር አልፋለሁ የሚል ካለ ግን